እንደዚሁ አስር ደቂቃ ኡስታዝ ሙዓዝ ያቀረበው ነገር ላይ ያነሳል። እንደዚሁ ደግሞ እሱ ከጨረሰ በኋላ አስር ደቂቃ ይመለስ ይመለስ እና ውስታት ነዋት ደግሞ አስተያየቱን ይሰጣል። ስለዚህ ኢንሻአላህ ውሃ ጎንጨት ማለት ካለባችሁ ጎንጩ። ማሻአላህ በጣም ብዙ ዕውቀት እየተማርን ነው። እታች ያላችሁም ሰዎች ኢንሻአላህ አድበን፣ ከመጥፎ ከስድብ፣ ከመጥፎ ከብሽሽቅ ዓይነት ነገሮች እንቆጠብ። እስካሁን አልሐምዱሊላህ ጥሩ ነው። ኮሜንት ላይ የሚያለሰው ብዙ የከፋ ነገር እየጻፈ አይደለም። ስለዚህ ሁላችሁንም

ትንሽ ግን ያው ከንግግሮቹ አንዳንድ ባይባሉ ደስ የሚሉኝ ነገሮች ነበሩ። ዞሮ ዞሮ ያው እንግዲህ እሱ ችግር የለውም። አላ ሂሳብ ይሄ ይሆናል። እኔ እነዚህን አለማዎች ሊስት ሳደርግ መቼም ነስን የምንረዳው እኔም ሆንኩ ወንድ ሙዓዝ ያው በእነዚህ አለማዎች ሲልሲላ ነው የምንረዳው። ስለ ቁርአንና ስለ ሀዲት ሲነሳ ያው ቁርአኑ እንዴት ተረዱት ብለን ሰሓቦች ጋር ነው የምንሄደው ቁርአኑ እንዴት ተረዱት ብለን የሰሓቦች ደረሶች ጋር እነ ኢማሙ ሻፊዒ ጋር ነው የምንሄደውና በቀጥታ ወንድም ሙዓዝ ነሱን የተረዳ ይመስል እንዴት አሊም ይደረድርልኛል። እኔ ከቁርአንና ከሐዲት ነው የምፈልገው አለና ልክ ከኪሳቸው አምጥተው እንደነገሩና ማስመሰሉ ልክ ነው ብዬ አላምንም አይ ቲንክ እንደው ሰብቀ ሊሳን ይሆናል ወይ ይታረማል ብዬ ነው ማስበው። ምክንያቱም ለዑለማዎቻችንም ክብር መስጠት መቻል አለብን። ካልሆነ ግን መጥፎን ጥርጣሬ እንድጠራጠር ያደርገኛል። የቢድዓ ጉዳይ ምንም አይነት ኪላፍ የለበትም። የቢድዓ ቆንጆ የለም እያሉ የሚያወሩ ወገኖቻችን በወንድሜ አንደበት ተገልጸዋል ብዬ እንድጠራጠር ያደርገኛል። ወንድሜን ደግሞ በዛ መልኩ ትንሽ መጠርጠር ያስቸግራል። እና እነዚህን ሁሉ ዑለማዎች እየጠቀስኩኝ እነሱ የተረዱት ደግሞ ከቁርአንና ከሐዲት እንደሆነ መቼም አይጠፋውም። ከኪሳቸው የሚያመጡ ዕለማዎች ስላልሆኑና በዛ መልኩ ቢወስደው ጥሩ ነው። ደቂቃው በጣም አጭር ስለሆነ ነው ወደ ዕለማዎች ቀጥታ ሀሳብ የገባሁን። ከዛ ውጭ ግን የኢማሙ ሻፊዒ ደፊኒሽን እያለ ወደ ስምንት መቶ ቀርን ላይ ወዳሉት ወደ ሻጢቢ አቋም መምጣት ሐቂቃ ልክ ነው ብያ አላምንም። በነገራችን ላይ ኢማሙ ሻጢቢ ራሳቸው ነፍስሁ ቢድዓን ይከፍላሉ ከሚከፍሉት ወገኖች ናቸው። ሙሽሳቸው ብቻ አይደለም ኢማም ብኑ ተሚያ አልሐራን ለህ ረሕመት ላ ቢድዓን ይከፍላሉ። ምናልባት ወንድሜ መረጃው ከሌለው እነሱ የሚሉት የቢድዓ ሐሰና፣ ወይንም ቢድዓ ዋጅባ፣ ቢድዓ መንዱባና ቢድዓ ጀዋዝ ወይንም ደግሞ ሙባሕ የለም ነው እንጂ፣ አትሊስት መክሩህና ቢድዓ መክሩሃና ቢድዓ መሐረም አለ ብለው ለሁለት ይከፍላሉ እና ይሄ በፍጹም መደበቅ የሌለበት ግልጽ ያለ እውነታ ነው እና ለዛ ነው በቃ ዑለማዎቻችን ኢቨን ይሄ የቢድዓ ቆንጆ የለውም የሚሉ ስያሜውን የጠሉት ያልኩት ለዛ ነው። ከኪሴ ያመጣሁት ነገር አይደለም። አላ ኩሊ ሃል ቁርአንና ሀዲት አላመጣም ብሎ ትንሽ ሀሳቡን ሽፍት ለማድረግ ሞክሯል። እኔ ከቁርአንና ከሀዲት አንድ የቁርአን አያን እና በግልጽ እሱ በግልጽ የመጡ የቁርአን አናቅስቶችን አይደለም ያመጣው፣ ለተፍሲር የተጋለጡ የቁርአን አናቅስቶችን እና ሚንባቢል ዋዕድ የሚባሉ አሰሮችን ነው ያመጣው። እኔ እዚህ ጋር እያዋራን ያለ ነው ስለ ፊቅህ ነው ዕለማዎቻችን ሚንባብ ልዋዕድ ያመጡት እና ሚንባብ ለራፊዳዎች እና ለቀደርያዎች የተናገሩትን ንግግር እዚህ ቦታ ላይ ቢድዓ አመልያው ላይ አምጥቶ ቢያስገባው ይሄ ነገሮችን ማቀላቀል ነው የሚሆነው ማለት ነው። ከዛ አንጻር ለማንኛውም ወደ ማስረጃዎች ልግባ። የእሱን ጉዳይ በኋላ መለስበት፣ ብዙ ነገሮች ስላለ ስለጻፍኳቸው ማለት ነው። ደሊል አላመጣም ላለኝ ወንድሜ ይሄን ደሊል ያዝልኝ። አላሁ ስብሓንሁ ወተላ ፊ ተንዚል እንዲህ አለ

ምንም አይነት ማከተብናሃ አለይም በእነሱ ላይ ሳንከትብባቸው ሳንጽፍባቸው ካለ በኋላ ነገር ግን ወቀሰው ፈማረዐውሃ ሐቀ ሪዓየትሃ ከነዛ በኋላ የመጡ ጀነሬሽኖች የሚገባውን መጠበቅም ባለመጠበቃቸው ብሎ አላሁ ስብሓነሁ ወተዓላ እዚህ ላይ ወቅሷቸዋል ማለት ነው። ይሄ ግልጽ የሆነ ቢድዓ የቢድዓ ቆንጆ እንዳለ ማሳያ ነው። ምክንያቱም ያለፉ ለደልል ዑለማ አልኡሱል ደግሞ ያለፉ ነቢያቶች ዲን ለእኛም ዲን ነው፣ አላሁ ስብሓነ ወተዓላ በሂካያ መልኩ እስካመጣው ድረስ እና ያንን ሂካያ ነፍይ እስካላደረገ ድረስ የእኛም ዲን ነው እንደሚባለው ማለት ነው። ስለዚህ ከዛ አንፃር ይሄ በጣም ግልጽ የሆነ አቋም ነው። ከዚሁ ጋር ተያይዞ ሓተ እብኑ ከሲር ይህንን የቁርአን አንቀጽ በሌላ መልኩ ለመፈሰር የሞከሩት እብኑ ከሲር ጊዜ ካለይ በኋላ በሰነዱ ልመጣ ችላለሁ። ሓዲቱ በጣም ጠንካራ ነው ያሉለትን ነቢዩ ዐለይህ ሰላቱ ወሰላም ለዚህ በጣም ማጠናከሪያ የሚሆነው በኑ ኢስራኤሎች ወደ ሰባ ምናምን ተከፍለዋል። ሶስቶቹ ብቻ ናቸው የጀነት የሚሆኑት ብለው የተናገሩበት ላይ አንደኛው ባህታዊነትን የመረጡ ሰዎች ናቸው ብለው ኢብኑ ከሲር ጠንካራ ሰነድ ነው ባሉበት መልኩ የተቀመጠ ሐዲት አለ ማለት ነው። ስለዚህ ፈማራውሃ ሐቀ ሪአየቲሃ ይሄ በግልጽ ቋንቋ ከቁርአን ያገኘ ነው ማስረጃ ነው ማለት ነው። የቢድዓ ቆንጆ እንዳለው ወንድሜ፣ እንግዲህ ይህን ካላየው መለስ ብሎ ማየት ያስፈልጋል።

ይሄ መንጡቅ ይባላል በኡሱሊዮች ቋንቋ። ንግግሩ ከላይ ያለው ሰሙ ማለት ነው። ማሚን የሆነ ነገር ደግሞ መፍሁም ሙኻለፈ አለ ውስጡ ላይ ማለት ነው። ስለዚህ ረሱል ሰለላሁ አለይሂ ወሰለም የሚናገሩትን ነገር ጠንቅቀው የሚያውቁ ናቸው። የሚናገሩት ነገር ደግሞ መፍሁም እና መንጡቅ እንዳለው ይታወቃል። ስለዚህ ከዛ አንጻር መለስ ብለን የኢማሙል ቡኻሪ ሽሩሓቶችን ሁሉንም ማየት ይቻላል። የኢማሙ ሙስሊም ሽሩሓቶችን ሁሉንም ማየት ይቻላል። ሁሉም የሚሉት ይሄ የሚያሳየን ማሚንሁ እንዳለ በመፍሁም ደረጃ ነቢዩ አለይህ ሰላቱ ወሰላም ከዲን ልኢስላም የሆነ ነገር እንዳለ ያሳየናል። የሚሉት ይህን እንግዲህ ወደ እነዚህ አእማዎች ነው አሁንም የምንመለሰው ማለት ነው። ሌላ አሁንም ሶስተኛ ማስረጃ ከሐዲስ ሁለተኛ የሆነኝን ላምጣለት። ረሱሉ ሰለላሁ አለይህ ወሰለም ግልጽ በሆነ ቋንቋ እዛ ጋር በመፍሁም ደረጃ ነው ያስቀምጡት አይደለ? እዚህ ጋር ደግሞ በመንጡቅ ደረጃ ያስቀምጡትን ሐዲስ ደግሞ ላምጣለት። እንዲህ አሉ የአላህ መልክተኛ አለይህ ሰላት ወሰላም መንሰነፊ ልኢስላሚ ሱነተን ሐሰነተን

በዚሁ ተቃራኒ ደግሞ መንሰነፊል ኢስላሚ ሱነትን ሰያአ መጥፎ የሆነን ሱና ያመጣ ሰው ደግሞ አሁንም ዊዝሩ እሱና ከሱ በኋላ ያሉትም ዊዝር አለበት። ልክ በኒ አደም የመጀመሪያ የተገዳደሉት ሰዎች ከዛ በኋላ ግድያዎች በሙሉ በዛ በገዳዩ ላይ እንደሚሆነው ሁሉ ማለት ነው። አይነው ሀዲሴ የመጣበትን አግባቡ ሲያቁን ምናምኑን እመጣበታለን። ምንም ችግር የለውም እሱን የሚያነሳልኝ ከሆነ ወንድሜ በደንብ ዲራይተን እንመጣበታለን ሪዋያ ላይ ምንም ችግር ስለሌለው ማለት ነው። ዞሮ ዞሮ ግን ረሱሉ ሰለላሁ አለይሂ ወሰለም መንሰነ ብለው በቀጥታ ለተፍሲር በማይመች መልኩ ለተእዊል በማይመች መልኩ አስቀምጠዋል ማለት ነው እና ሐዲስ አልጠቀሰም ሲለኝ ዑለማዎቻችን ከእነዚህ የቁርአንና ከነዚህ የሐዲስ እይታዎች አንደምታዎች ተነስተው ነው ቢድዓ ለሁለት ይከፈላል ያሉት የሚለውን ነገር እንዲወስድልኝ ነው ማለት ነው።

መልካም ቆንጆ የሚባለው መንገድ ደግሞ የነቢዩ ዐለይሂ ሰላቱ ወሰላም የኔ መንገድ ነው እያሉ ወሸረ ልእሙር ሙሕደታቱሃ ወኩሉ ሙሕደተትን ቢድዓ ብሎ መጡ ሰው ምን ማለት ነው? ዑለማዎች ሓታ ከስያቁ አንድን ሓዲት እንግዲህ የምትወስደው ወይም አንድን ነስ የምትወስደው ከሶስት አንፃር ይቃኛል። መጀመሪያ ሳቢቁ ይታያል። ከሱ ቀድሞት የመጣው ምንድን ነው? ከዛ ሲያቁ ይመጣል። ሂደቱ እንዴት ነው? ፍሰቱ ከዛ ደግሞ ላሒቁ ይታያል። ቀጥሎ የመጣውስ ነገር ምንድን ነው? የሚለው ነገር መታየት መቻል አለብን። ይህንን ሓዲት

ዓሙን መክሶስ ይሉታል እነ ኢማሙ አልነውይን ማየት ይቻላል። እነ ኢማሙ አልዓይኒይ ማየት ይቻላል። እነ ኢማሙ እብን ሓጀር አል ዓስቀላኒ ቅድም የገለፅኩላቸው ዑለማዎች በሙሉ ሌሎቹም ያልገለፅኩላቸው ዑለማዎች በሙሉ ኩል ተኸስሳለች። በምን ተኸሰሰ? አንደኛ መንሰነ ሱነትን ሓሰና በሚለው ሓዲስ መልካም ሱና በሚለው ተኸሰ። ሁለተኛ ሌይሰ ዓለይሂ አምሩና በሚለው ሓዲስ ተኸስሷል። ሌይሰ ዓለይሂ አምሩና ማሚንሁ ስላለ ማለት ነው። ሶስተኛ ጨርሻ እስከንድ፣ ብቻ ሶስተኛ የሚከሰሰው ቢሃዲሂ ሰለላሁ ዓለይሂ ወሰለም የረሱል ሰለላሁ ዓለይሂ ወሰለም ላይፋቸው በሙሉ ይከስሰዋል። ለምን ሰሓበቱል ኪራም የሆነ አዲስ የሆነ ቢድዓ ሰርተው ይመጣሉ፣ የማይቀበሏቸዋል ወይ የማይመልሱባቸዋል። ቆንጆ የሆነውን ተቀብለዋቸዋል እነ ቢላልን፣ ቆንጆ ያልሆነውን ደግሞ መልሰውባቸዋል። እና በዚህ መልኩ ይህን ሁሉ አይተው ነው ዑለማዎቻችን የቢድዓ ቆንጆ አለው ያሉት እንጂ ደሊል ሳይኖራቸው ቀርቶ አይደለም። ባረከላሁ ፊኩም።